ቀዳማዊ ኃይለ ሥላሴ የልጅ ልጅ ነኝ የሚል ሰው ከሰሞኑ ብቅ ብሏል። ሰላም እንዴት ናችሁ? ውድ የኢትዮ ፋርማ ከዳን ቻናል ተመልካች፣ እኔ ዳን እያለሁ እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራም ናየው። ይህ የምታዩ ሰው እንግዲህ የቀዳማዊ ኃይለሥላሴ የልጅ ልጅ ነኝ እያለ ነው። እናም ሌሎችን ዘመዶችን የቀዳማዊ ኃይለሥላሴ ቤተሰቦችን አያውቃቸውም እና ለማግኘት ይረዳው ዘንድ ነው ዋቢ ሸበሌ አካባቢ ያላችሁ ካላችሁ፣ ወይም ሌላ ቦታ በዓለም ጠቅላላ ያላችሁ ካላችሁ፣ ኃይለስላሴ ማለት የልጃቸው ልጅ የመጨረሻው እኔ ነኝ። የሚኖረው አዲስ አበባ ዋቢ ሸበሌ ውስጥ ነው። የሚኖረው የሚተዳደረው ደግሞ መኪና በማጠብ ነው። ኃይለ ስላሴ አያቴ ናቸው፣ የቀዳማዊ ኃይለ ስላሴ የመጨረሻው ልጅ ልጅ ነኝ እያለ ነው። ኃይለስላሴ አያቴ ናቸው፣ እና የእሳቸው ቤተሰቦች ጋር አገናኙ እኮ። ፊቴን በደንብ ይዩታ። ማርያም እውነቴ ነው እኮ በደንብ ያው ምገላቸው ማረጋገጥ የምትፈልጉ እሱ ዘሮች ካላችሁ በዚህ ስልክ ደውሉ። እንደምታዩት ይገርማል አፍንጫውን ከቀዳማዊ ኃይለ ስላሴ ጋር ስታሳዩት ይመሳሰል አላደ- የቀዳማዊ ኃይለ ስላሴን የልጅ ልጆች እንታቁ ካላችሁ ብታገናኙት። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ይህ ፍለጋው እንዲሳካ ደግሞ ይህን ቪዲዮ ለብዙ ሰው ሼር በማድረግ ተባበሩ።